ሻሸመኔ አካባቢ በተደገሰ ሰርግ ላይ ቅንጡ መኪና ውስጥ የተቀመጠ አንድ የብልጽግና ትሩፋት ተቋዳሽ የሚመስል ወጣት ሽጉጡን ላጣርጎ ወደ ሰማይ ሲተኩስ የሚያሳይ ቪዲዮ ተለቆ ብዙዎች ጉዳዩን ሲያራግቡት ነበር። የወጣቱ ተኩስም ሕዝቡን ማስደንገጡ ጭምር ሲገለጽ ነበር። እናም በበኩል ይህ ቪዲዮ በኢንቦክስ ተልኮ ሊካየሁት ከአምስት ቀን በላይ ቢሆነኝም ቪዲዮ ለኢትዮጵያውያን ዓይን የሚመጥን ስላልሆነ ሳላጋረው አልፌው ነበር። ዛሬም በስሱ ልናገር የመጣሁት በኢትዮጵያ ምድር ላይ ለዚያውም ሰርግ ላይ የአንድ ወጣት ሽጉጥ ወደ ሰማይ መተኮስ ርዕሱ ነው፣ ማነጋገሩ አስገርሞኝ ነው ማለቴ። ዛሬ ቀኑ ዘመን መለወጫ ነው፣ ገና ነው ሳይል በደበረውም ሆነ ደስ ባለው ቁጥር ድሮን አስነስቶ ጤና ጣቢያ ላይ የምታመጥ ነፍሰ ጡር ከሐኪሞቿ ጋር የሚገድል ጠቅላይ ሚኒስተር በሚመራት አገር ውስጥ አንድ ተረኛ ወጣት ወደ ሰማይ ቀርቶ ወደ ሰው ግንባር ቢተኩስ ምኑ ይገርማል? ከሳምንት በፊት አርሲ ላይ ከአርባ በላይ ኦርቶዶክሳውያን እጅግ በሚዘገንን መልኩ ካስገደለ በኋላ በዞኑ አስተዳዳሪ በኩል ምንም የተፈጸመ ጥቃት የለም የሚል መልስ የሚሰጥ ነው፣ እውረኛ አገዛዝ በነገሰበት አገር ላይ የወጣት ሰው ላይ መተኮስ ሲችል ወደ ሰማይ በመተኮሱ ሊደነቅ እንጂ ሊወቀስ እንዴት ይችላል? ወደ አማራ ክልል ብታመራ ሰርግ ከተቋረጠ ሁለት ዓመት አለፈው። ለዚህ ምክንያቱ ደግሞ የሰርግ ዳስ ተጥሎ ሰው በተሰባሰበ ቅጽበት ድሮን ልኮ ከሰማይ ወደ መሬት የሚተኩስ መንግስት መኖሩ ሲሆን። እናስ እንዲህ ያለ አረማዊ መንግስት ባለበት የአንድ ወጣት ወደ ሰማይ መተኮስ እንዴት ርዕስ ሊሆን ይችላል? ሌላውን ተውትና አብይ አህመድና ሽመልስ አብድሳ የጀዋርን ስልጣን ከነሱ በታች ማድረግ ያሰኛቸው ቀን ሴራ ጥንስሰው በአንድ ምሽት በመቶዎች የሚቆጠር ሕይወት የቀጠፉባት መደዳውን በሚጠርግ እሳት በርካታ ቤቶችንና ህንፃዎችን ያወደሙባትና ሰው ተዘቅዝቆ የተሰቀለባት የሻሸመኔ ከተማ የሆነ ሰርግ ላይ ሽጉጥ ወደ ሰማይ ተተኮሰ ብላ የምደነግጠው እንዴት ነው? ወጣቱስ የሕዝብ ልጅ ቢሆን እንጂ የሚኒስተር ወይ የሆነ ባለሥልጣን ልጅ ቢሆን ኑሮ የሰው ግንባር እያለለት ሰማይ ጋር ምን ያታግለዋል? ለምሳሌ ያህል አብይ ባለፈው እሁድ ልዩ ድቦራ እንድሮ ነበር። እናም የሰርጉ ዕለት ቤተ መንግስት ላይ መድፍ ወደ ሰማይ ሊተኩስላ ሲገባ ድሮን ልኮ አማራውን ሲደበድብላት ነበር። እናም ያወጣት እንደተባለው የባለስልጣን ልጅ ከሆነ ጨዋ አባት ያሳደገው መሆን አለበት። ባለንበት ዘመን እኮ ወደ አማራ ክልል ብትወጣ ሰርግ ላይ ውስኪ የጠጣ የባለስልጣን ልጅ ይቅርና አረቄ የጠጣ የባለስልጣን ጋርድ መንገድ ላይ ያገኘውን ወጣት አይነ ውሃህን ሳየው ፋኖ ትመስላለ ብሎ መግደል የሚችልበት ነው። እንኳን በቪኤት የሚሄድ የባለስልጣን ልጅ ይቅርና አንድ የገማ አንበሳ ጫማ ተጫምቶ የሚንቀሳቀስ የአገዛዙ ሚሊሻ ቀልብያው ያልወደደውን ወጣት ግንባሩን ብሎ ከገደለ በኋላ በአንድ ፋኖ ላይ እርምጃ ተወስቷል ብሎ ሪፖርት ማድረግ የሚችልበት ነው።